ከዚህ ደርሰን ፊት ለፊት በሰላም ስለተገናኘን በድጋሚ እንኳን ደህና ለጣት ለማለት ወዳለው። በምክር ቤታችን ተከታታይ መደበኛ ጉባኤ ስናካሄድ በከተማችን በምሬት ሲነሱ የነበሩ የልማት ጥያቄዎች ከፌደራል ጀምሮ ቃል መገባቱን በተደጋጋሚ በመልካምነት ነገሩን አንስተናል። ዛሬ ግን ጉባኤያችን ለየት የሚያደርገው ከቃል ወደ ተግባር ተሸጋግረን ቃል የተገቡት የፋሲል ቤተመንግስት እድሳት ጥገና ታሪክን በሚዘክርና የከተማው ስልጣኔ ባጎላ መልኩ በታደሱ በተጨማሪ በሌሎች ከተሞች በሚዲያ ስንከታተል የነበረው የኮሪደር ልማት ከተማችን ላይ ተግባራዊ ሆኖ ፒያሳ ልዩ መልካም መስታ እንድትላመስ በተደረገበት ማግስት በዚህ ደረጃ ጉባኤያችን ማካሄዳችን እጅግ በጣም ልዩ ያደርገዋል። ከተማችን በወንደት ታሪኳ፣ ስልጣኔዋ ሀገራችን ኢትዮጵያ ያደረገችው አስተዋጽኦ ለምንወዳት ሀገራችን ኢትዮጵያ ዋና መቀመጫ ሆና

በታሪክ ባይታ የማታውቀው ወይ ለማጅም መታየቱ እጅግ ክብር ሰጠ የሚገባ ተግባር ነው። ለዚህ ጅምር ተግባር ያንበሳውን ድርሻ ለተወጡ አካላት ማለትም ለፌዴራል መንግስት፣ ለአማራ ክልል መንግስት፣ ለጎንደር ከተማ አስተዳደር፣ ለጎንደር ከተማ ህዝብ፣ ለእነዚህ አካላት የተከበራችሁ ምክር ቤት አባላት እውቅና ለመስጠት ንፉግነት ነውና ከፍ ያለ አክብሮት እንድሰጡልኝ በታላቅ ክብር ጠይቃለሁ። በተጨማሪም ተግባሩ በሚፈለገው ደረጃ እንዲፈጸም የአንበሳውን ድርሻ ለተወጡት ለክቡር ተቀዳሚ ምክትል ከንቲባና ለሚመሩት ካቢኔ በድጋሚ ክብር ትሰጡልን ይጠይቃሉ። ክቡር ተቀዳሚ ምክትል ከንቲባ የሚሆኑ ሲበሉ የሚጠሉት ደግሞ ሲያሙት ይደርሳልና እርስዎ ከዋናው የልማት ድግስ ደርሰዋል። ይህ ድለኝነትን ይጠይቃል። በምክር ቤቱ ስም እንኳን ደስ አለዎት እያልኩኝ የተጀመረው ልማት ዳግም የሚገኝ እድል አለመሆኑ ለከተማዋ አስፈጣን የሚመጥን ከልልነት ከስርቆት ከስልፍና የጸዳና፣ ለከተማ በቆጠኝነት የሚሰራ ጊዜው ድፍርትና ጀግንነት መላበስ የሚጠይቅ በመሆኑ ከላይ እስከታች አስፈላጊ መዋቅር በማደራጀት ሁሉም ከጎንደር በታች ነው በሚል ከፍታ ያለው አስተሳሰብ በመላበስ ሌት ተቀን በፍጥነትና በጥራት ተግተው እንዲሰሩና የእርስዎን ካቢኔ በልዩ ሁኔታ እንዲያስተባብሩ ከወዲሁ በዚሁ አጋጣሚ ምክር ቤቱን ወኪ አሳስበው ትወዳለ እንደሚሰሩት እንተባመናል። የተከበራቸው ምክር ቤት አባላት በ2017 በጀት ዓመት በርካታ የልማት ስራዎች ተሰርተዋል። ከተሰሩ ስራዎች መካከል እውቅና የምንሰጣቸው አሁን ለደረስንም በሰላም ከፍተኛ መስዋዕትነት ተከፍሎ መሻሻል መታየቱ ዋና መንገድ አካባቢ መንገድ ማስፋት እና የሕግ የማስከበር ስራዎች የሚያበረታቱ መሆናቸው፣ ከእገታ ጋር በተያያዘ ሙሉ በሙሉ ባይቆምም ከነበረበት በአንጻራዊ መልኩ ሊቀንስ ትግል መደረጉና በወንጀለኞች ላይ ምርመራ መጀመሩ የተጀማመሩ የልማት እንቅስቃሴዎች መልካም መሆናቸው፣ ከኮሪደር ልማት ጋር በተያያዘ ከቀን ባለፈ የሌሊት የስራ ባህል እንዲዳብር ምቹ ሁኔታ መፈጠሩ፣ በፌዴራል መንግስት ግንባታ የተጀመሩ ፕሮጀክቶች ማለትም መገጭና ጭና ያዞ አስፋልት ከንግግርና ከስብሰባ ባለፈ ወደ ተግባር ተገብቶ በፍጥነት እየተገነቡ መሆናቸው፣ ከተማዋን በተለያየ አግባብ ለማስተዋወቅ የተሰራው ስራ የሚያበረታታ መሆኑ፣ ጎንደር በተለያየ አግባብ የቱሪዝም እንቅስቃሴ ከፍ በማድረግ ሚናው ታላቅ የሆኑን የጥምቀት በአንድ ሰላም እንዲጠናቀቅ የተሰራው ስራ በጣም ጥሩ መሆኑ፣ በቁማርተኞችና በፖለቲካ ነጋዴዎች ተፈጥሮ የነበረው ቁርሾ እንዲሻልና አንድነት እንዲያብር የእርግበር መስጊድ መስጊድ መታደሱና መታደሱ ለዚህ ክብር የሚሰጠው ተግባር ነው። ከላይ የተገለጹት ከተሰሩ ስራዎች መካከል በመልካምነት የምንገልጻቸውና የምናበረታታቸው ተግባሮች ሲሆኑ፣ በተደጋጋሚ ተመኮኒ ሊስተካከል አቅጣጫ ቢቀመጥ ያልተሰሩና የከተማችን ህዝብ አሁንም በምሬት ከሚያነሳቸው ችግሮች ከብዙዎቹ ጥቂቶቹ አንደኛ ከአገልግሎት አሰጣጥ አኳያ። ከጊዜ ወደ ጊዜ እየቆየ እያሽቆለቆለ የመጣና ና ያለ እጅ መንሻ ማለትም በህግ የተፈቀደለት በሚመስል ደረጃ ያለ ገንዘብ አገልግሎት የማይሰጥባት ከተማ ሆናለች። ይህ ችግር በተደጋጋሚ ቢመከርበትም አሁንም ያልተሻሻለ ችግር መሆኑ። ሁለት ከሌብነትና ከብልሹ አሰራር አኳያ አሁንም በመዋቅር ደረጃ የተደራጀ ሌብነት መኖሩ። ሶስት የመንግስትና የህዝብ ሀብቶች እንደተፈለገ ይሸጡበት የሚዘረጉበት ሁኔታ በተደጋጋሚ በምክር ቤቱ ቢነሳ ችግሩ ያልተስተካከለ እና አሁንም የትኩረት ማነስ መሆኑ። አራት ጊዜውን የዋጀ ነባራዊ ሁኔታውን ያገናዘበ የስራ ዕድል ፈጠራ እጅግ አናሳ መሆኑና በየደረጃው ያለው ከከፍተኛ አመራር ጀምሮ ትኩረት የተነፈገው ተግባር መሆኑ በተደራጀ እና በተጠና መልኩ የከተማችንን የመልካም አስተዳደር ችግር ተለይቶ ባጭር በመካከለኛና በረጅም ጊዜ ከመተግበር አኳያ አተሳሰሙ እጅግ በጣም ደካማ መሆኑና አሰራር ተዘርግቶ ነት እየተገመገመ እየተሰራ ነው መሆኑ። ስድስት ከሰላም አኳያ አንጻራዊ ሰላም ቢኖርም አሁንም ሙሉ በሙሉ እቅድ ያልቆመ መሆኑ። ሰባት በህገወጥነት የመለጸ ጉዳይ በተለይ የመሬት ወረራ ከህጋይነት በላይ እያንሰራራ ላይ መጣና የበላይነቱ እየተቆናጠጠ መሆኑ እና የህግ የማስከበር ስራ ያልተጀመረ ከመዋቅር ጀምሮ ያስተሳሰብ ስንፈት ያለበት መሆኑ። ስምንት በርካታ የልማት ስራ ተጀምረው፣ ነገር ግን በእጅ የተያዘ ውዝፍ የቤት ክፍያ ሰብስቦ ለልማት ከመዋል ይልቅ ተዛዝሮ መሄድና፣ ቁርጠኝነትና ድፍረትን በተሞላበት መልኩ ወደ ተሟላ ስራ ለመግባት ዘጠኝ በከተማ ቁልፍ ጉዳይ ልዩ ትኩረት አድርጎ ከመስራት ይልቅ በዘመቻ ስራ ሲባዙ መታየት። አስር በአርፊዎች ላይ ተገዱን የህግ የማስከበር ስራ ከመስራት ይልቅ አቻችሎ ማለፍ አስራ አንድ በመጨረሻ በዋናነት የምናነሳው ቁልፍ ችግር በተከበረው ምክር ቤት በኩል የሚሰጡ አቅጣጫዎችና ውሳኔዎችን በቁርጠኝነት ከመተግበር ይልቅ ተጨባጭነት የሌለው ምክንያት መደርደር እና ምክር ቤቱን የምክር ቤቱን አሰራር አለማክበር ህዝባችን ከሚያነሳቸው ከብዙዎቹ ጥቂቶቹ ናቸው። ስለሆነ የተከበረው ምክር ቤት ከላይ የተገለጹትን በታም ጉዳዮች ሁና በመስጠት ተጠናክረው እንዲቀጥሉ በሌላ መልኩ ደግሞ በተደጋጋሚ በከተማችን ህዝብ በምድር ቤት የሚነሱ ችግሮችን ህገ መንግስቱ ለምክር ቤቶች ባጎና ጸፎ ስልጣን መሰረት አሰራር ተከትሎ ተገቢውን እርምትና ውሳኔ መስጠት ይኖርበታል። እያልኩኝ ውይይታቸው የተሳካ ሊሆኑ መኛለው መልካም ቆይታ መሰግናለሁ።